ቆጫትን መጠቀም ትችላለህ። ወደ አላህ በመመለስ የሰራውን ዘፈን በማስጠፋት ገንዘቡም ደግሞ አይጠቅምህም። በሀራም ይጠቅም የመጣ ገንዘብ እንግዲህ ነገ ጀሰደህን እንግዲህ ተጠቅበታል። ጀሰደህም ከዛ ከተገነባ አላህ Subhanahu Ta'ala ዱዓህን አይቀበልህም። ስለዚህ ወደ አላህ Subhanahu Ta'ala ተመለስ። ኢንሻአላህ አላህ ማሪ ነው። ተጸጻጭ ባሪያ አለኝ ወደ ሽማሪ ተመልሷል። ምራው አላህ። ስለዚህ ያላህነት ሰፊ ነው። ወደ አላህ ተመለስ። አላህ ሙስሊም ሰውየው ሙስሊም ከሆነ ህግ አለው። ቢያንስ ቢያንስ የሰው ሀቅ እንዳትነካ፣ የጎረቤት ሀቅ ጠብቅ። ካረድክ አንድ እግሩ ለጎረቤት ስጥ፣ አካፍል። ስትበላም በጋራ ብላ፣ ስትሰግድም ጀማ ስገድ። ለብቻ ብቻ አይደለም። አረፋ ከሆነም አርደህ ትግባ ህግ ነው እኮ ይሄ። እንደኛውን ህገ መንግስት አንቀጽ አንድ አንቀጽ ሁለት አልተባለም እንጂ ህግ ነው። እና ሰው ያምናል፣ ያርዳል፣ ያካፍላል፣ ካለው ይሰጣል፣ በሽተኛ ይጠይቃል፣ ሲሞት ይቀብራል። ይሄ ህግ ስለነበረ አብዛኛው ተስማምቶ በፍቅር ኖሯል። ችግር የለም ማለት አይደለም፣ ችግር ነበረ። አሁን የሚሻለው ምንድን ነው ያላችሁ እንደሆነ ሙስሊሞች ሙስሊሙ ኑ ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያኑ ነው ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደላ አይልም። ሙስሊም ግደላ አይልም። ስረቃ አይልም። ሁለቱም ስረቃ አይልም I'm sorry but your ሁለቱም ስረቃ አይልም። ሙስሊም ነው ሙስሊም ኳሸ ቀኑ ተበላሸ ይባላል። ሙስሊሞች የሰው ሀቅ መፈራለን በኢድ ቀን ማካፈል